የሚቀድመው ማመን ነው። በበጎ ስራ ግን መጽናት አለባቸው። በበጎ ስራ የማይጸኑ ከሆነ መልካም ፍሬን የማያፈሩ ከሆነ ግን ምን ይላሉ? ይወገዳሉ። እና በተደጋጋሚ ቅድም ሲነሳ የነበር ሀሳብ አለ። ጌታን የሚያውቁ ሰዎች ምንም ይሄ ራሳቸውን ለምሳሌ እንደ ፍጹም አድርገው የሚቆጥሩ ሰዎች አሉ። እኔ ይሄው አንድ ዓመት ከምናምን ለምሳሌ ሲል ነበር ወንድማችን። እኔ እንደዚህ አይነት ነገር አላደረኩም። ሌሎችም እንደዚህ ይላሉ። እኔ እንደዚህ ልክ ራስን እንደ ጻድቅ እንደ ፍጹም ምንም ኃጢአት እንደማይሰራ ምናምን ነገር የሚቆጥሩ ሰዎች አሉ። ተወዳጆች አንድ መርሳት የሌለብን ነገር እንደ ቸርች ምናልባት የዲሻ ተወቃተወቅ አላቅም የምትኖርበት አካባቢ እንዲ አይነት ነገሮች መዘርብ ለማድረግ ይመቻ ይመችን ያላቅም። ይሄ ትምህርት ፍጹም ሰይጣኔ ከመሆኑ የተነሳ በዚህ ዘመን ሰዎች አሰ ቸርች ነው ምል ለምሳሌ ግለሰብ አይደለም የማነሳል አሰ ቸርች ግብረ ሰዶሜነትን ተቀብለዋል። በክርስቶስ ኢየሱስ አምነናል ካሉ በኋላ ግብረ ሰዶሜነትን እንደ ቤተክርስቲያን ምሳሌ ላንሳ። ሁላችሁም ዌብሳይት ሳይት ተጠቀማችሁ ሰርች አድርጋችሁ እነዚህ ኢንፎርሜሽን ውስጥ መሰብሰብ ትችላላችሁ። ለምሳሌ የስዊዲሽ ሉተራን ቸርች፣ ሀሳቤን ልጨርስ። ሰዎችን ጆሮ ደስ ላሰኝ፣ የሆኑ ሰዎችን ጆሮ ለቆረቁር ሳይሆን ልናገር ሰይጣናይ ስል ጌታ ምስክሬ የሆኑ ሰዎችን ለመዝለፍ የሆኑ ሰዎችን ለማበሳጨት አይደለም። ፍጹም ከመንፈሳዊ ቅናት የተነሳ ነው እንደዚህ ምለው እንደ አይነቱ ትምህርት ፍጹም ሰይጣኔ ከመሆኑ የተነሳ እንደ ግለሰብ አይደለም እያልኩ ያለሁት። ለምሳሌ እንደ ግለሰብ ፕሮቴስታንቲዝም ኦርቶዶክስ ለመተቸት እነዚህ ዘይት እየሸጡ እነዚህ እንደዚህ እያደረጉ ሊሉ ይችላሉ። ግን ፕሮቴስታንቲዝም በእነዚህ መንገድ መተቸት በጣም ፍጹም ስህተት ነው። ያ የግለሰቡ ስህተት ነው። ዘይት የሸጠው ሰው ያ የራሱ ችግር ነው። ቤተክርስቲያኑ እንደዛ ታሰብሯቸው የታሳሰሩ እሱን ቼክ ማድረግ ነው የሚያስፈልገው። በመጀመሪያ ጥናት ማድረግ ያስፈልጋል። ኦርቶዶክስ የሆኑ ሰዎች ይጠጣሉ፣ ይሰክራሉ፣ እንዲያረጋሉ፣ ይዘሙታሉ፣ ይጨፍራሉ፣ ምናምን። ቤተክርስቲያን ይህን አታሰምርም። ኦርቶዶክስ የተቀደስ ቤተክርስቲያናችን ይህን አታሰምርም። ግለሰቡ ሊያደርግ ይችላል። ለምሳሌ እናንተ አንድ ትምህርት ቤት ውስጥ ትምህርት ቤቱ ስነ ምግባር እያሰማረ በአጥር ዘሎ የሚወጡ ተማሪዎች አሉ። በአጥር ዘሎ የሚወጡ ተማሪዎችን ትምህርት ቤቱ አይደለም በአጥር መዘለልን ያስተማራቸው የራሳቸው የስነ ምግባር ጉለት ነው። ስለዚህ አሁን እኛ ኦርቶዶክስን በሆኑ ሰዎች ስለምግባር ጉልለት ወይም ደግሞ ፕሮቴስታንቶች በሆነ ሰዎች ስለምግባር ጉልለት እየለካን አይደለም። እንደ ቸርች ነው እየወራን ያለን። እንደ ቸርች የስዊዲሽ ሉትራን ቸርች ግብረሰዶምን ተቀብላለች አጽድቃለች። የዩናይትድ ሜተርስት ቸርች አሁን እኔ ስልኬ ስለተሰበረ ብዙዎች ያውቃሉ፣ ስልኬ ስለተሰበረ ነው እንጂ መረጃዎችን በቪዲዮ መውጥቼ ማሳየት ይችላለሁ። የዩናይትድ ሜተርስት ቸርች ግብረሰዶሜነትን አጽድቃለች። ቼ ብቻ ብዬ ልጨርስ በአሜሪካ ያለችው ሉተራን ቸርች ሲንስ 1991 ደላርጀስት ሉተራን ቸርች ባድ ኢን ዩናይትድ ስቴትስ አሎስ ፎር ኤልጂቢቲኪ ሜሬጅ ኤንድ ኦርዲኔሽን። በአሜሪካ ያለችው እንግዲህ የመጀመሪዋ ቸርች ሉተራን ቸርች ነች። በአሜሪካ ያለችው ደላርጀስት ሉተራን ቸርች ባድ ተብላ የምትጠራው የአሜሪካ ሉተራን ቸርች ሲንስ 1991 ግብረሰዶምነትን አጽድቃለች። ያጸደቀችው ሰዎች በክርስቶስ ኢየሱስ ካመኑ በኋላ በቃ ምንም ነገር መስራት አይጠበቅም፣ ምንም ቢሆኑ የዘላለም ሕይወትን ያገኛሉ የሚል ስውት ትምህርት በቸርቾቻቸው፣ ወንድ ከወንድ ሴት ከሴት ያገባሉ። ኢኤልሲኤ ፖሊሲ የሚባል አላቸው። በዛ ፖሊሲ ላይ ሰርች አድርጉት ሁላችሁም። ኢኤልሲኤ ፖሊሲ ዴታት ኤቭሪ ኤልጂቢቲኪ ኢንዲቪልስ አር ዌልካም ን ኢንካሬጅ ቱ ቢካም ሜምበርስ። እያንዳንዳቸው ግብረ ሰዶም የሆኑ ሰዎች በአጠቃላይ እንዳልክ የያዘው መጽሐፍ ቅዱስ ራሱን ይዘው ማለት ነው፣ ወደ ቸርቿ እንዲቀላቀሉ ይበረታታሉ። እናም ደግሞ የቸርቿ አባል እንዲሆኑ ይደረጋሉ። መጽሐፍ ቅዱስን ከዚህ እውነት የራቀን ነገር ነው የሚነግረን። ሰዎች፣ እደግመዋለሁ በክርስቶስ ኢየሱስ አምነው መልካም ፍሬ ማያፈሩ ከሆነ ይወገዳሉ። ሁላችሁም ብልሽ ይወገዳሉ እያላችሁ ጻፉ። በዚህ አጋጣሚ ኢትዮጵያ ውስጥ የግብረ ሰዶም ተግባር በህግ ሊጸድቅ ሲል አንዳንድ የመንፈሳዊ ሰዎች እንደ ፖለቲካውን ጋብ አድርገህ በዚህ ጉዳይ የግንዛቤ ማስጨበጫ ቢሰጥበት ብሎ አናግረውኝ ነበርና በመጀመሪያ ከፊት ለፊት ቀድማ መግለጫ ወጣቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት። ታውቃላችሁ ወይም አንገት ለአንገት ከመንግስት ጋር ነው ማለት ነው። በመለስ ዜናዊ ጊዜ፣ ኃይለማርያም በነበረ ሰዓት፣ አሁን በተለያዩ ጊዜያቶች ሞክረዋል። የግብረ ሰዶምን ጉዳይ ሌጋላይዝ ለማድረግ ቴሊሻ፣ ይቅርታ ላለማቋረጥ፣ ሌጋላይዝ ብቻ ሳይሆን ወደ ላሊበላ የግብረ ሰዶም ቡድን ለጉብኝት ለመምጣት ሲል ራሱ እንደ ቤተክርስቲያን በደብዳቤ እነኛ አካላት ወደ ኢትዮጵያ ወደ ሀገራችን እንዳይገቡ በተመሳሳይ ደግሞ ወደ ተቀደሰው ስፍራችን እኛ ወደምናስቀድስበት ለኢትዮጵያ ሙስሊሞችና ፕሮቴስታንቶች ደግሞ ቅርሶ ወደ ሆነው ላሊበላም እንዳይመጡ ከልክለ በደብዳቤ መልክ ለመንግስት ያቀረበችው የኢትዮጵያ ኦርቶዶክስ ቤተክርስቲያን። ይህንንም ላቅርብኝ እንደ ትውልድ እንደ ዜጋ ባልዝጭ፣ በትንሿ መስኮት ለኢትዮጵያ ኦርቶዶክስ ተዋሕዶ ትልቅ ልባዊ ምስጋና ማቅረብ ፈልጋለሁ። ትውልድ የማይዘነጋው ትልቅ ክብር የሚገባት ቤተክርስቲያን አስርወት ለመናገር እሺ እንዳልኩ ወደ አንተ ልምጣ። የተነሱ ሀሳቦች አሉ፣ አንተም ሄድባቸው። እሺ ብዙ አላበዛም። ፈለገ ስምን ቃል ጠቅመዋል። ኤርሚዬ ግን ቃለው ወዳቸው ይመች። ኧረ ሁለቱንም በጣም ነው የምወዳቸው። በዚህ አጋጣሚ እንዲያውቁልኝ እፈልጋለሁ። ይመቹኛል ያው ኢየሱስን ስለሚከተል ፈለጋ እኔ ስለ ኢየሱስ ይሰብካል ብ ስጠብቅ አሁንም ሌላ ነገር ነው ያወራ። እኔ ያው እኔ እንደ አንድ ክርስቲያን የተሰቀለውን ክርስቶስ ነው የምሰብከው። አሁንም እድል ከሰጠይን ደቂቃ ካገኘው ክፍተት ካገኘው የሆነ ነገር ብቻ ላግኝ፣ የተሰቀለውን እርሱም ብቻ እሰብካለሁ። ኢየሱስ ጌታ ነው።